የህዝቦችን ጥያቄ መሰረት አድርጎ የተመሰረተው የደቡብ ኢትዮጵያ ክልል ሁለት ዓመታትን አስቆጥሯል። በክልሉ 32 ነባር ብሔረሰቦችና የተለያዩ ህዝቦች በመፈቃቀድና በመተጋገዝ የሚኖሩበት በተፈጥሮ የበለጸገና በፍጥነት የመልማት እድል ያለው ክልል ነው። ይህን ጸጋውን የበለጠ ለመጠቀም ያለመ የሰላም የአንድነትና የልማት ኮንፈረንስ ባለፉት ሁለት ቀናት ተካሂዷል። ምክክሩ በኢትዮጵያ የመንሰራራት ጉዞ ጉልህ አስተዋጽኦ ለማበርከት ከፍተኛ መነሳሳትና ቁርጠኝነት መፍጠር የቻለ ነው። በጋራ አቅምን፣ ጉልበትን፣ እውቀትን፣ ሀብትን፣ ልምድን በየደረጃው ያለው ሰው ሰብስቦ ተጠቅሞ የኢትዮጵያ ማንሰራራት ውስጥ የራሳችንን የክልላችን ማህበረሰቦችን ጥያቄ መመለስም ሆነ በኢትዮጵያ ማንሰራራት ውስጥ የራሳችንን ድርሻ መጫወት አለብን ብሎ ኮንፈረንሰኛው አቋም ይዞ ከመላው ህዝብ ተወክሎ የመጣ ስለሆነ ህዝቡን የሚያነቃንቅበት ስለሆነ በጣም ታሪካዊ ነው ማለት ነው። በዚሁም አቀፍ ውስጥ የክልሉን እምቅ ሀብቶችን በማውጣት በኢትዮጵያ ውስጥ የሀገረ መንግስት ግንባታ ውስጥ ይሄ ክልልም የራሱን ድርሻ በሚገባ መጫወት የሚያስችል ነው ማለት ነው። ኮንፈረንሱ በክልሉ የምክክርና የትብብር ባህልን በማጎልበት አዲስ ምዕራፍ የከፈተ ከመሆኑም ባሻገር ያለፉት ጊዜያት ፈተናዎችን በመሻገርና የክልሉን ህዝቦች ዘመናት የተሻገረ አብሮነትና አንድነት ይበልጥ አጠናክሯል። ኢትዮጵያ በሚለው ገመድ የተጋመደውን ህዝብ የትኛውም ነገር ቢመጣ ሊለያይ አይችልም፣ ህዝቡን ማለት ነው። ስለዚህ ወደ ክልላችን ስንመጣ ክልላችን እርስ በራስ የተጋመዱ ናቸው እርስ በራሴ የማይነጣጠሉ ናቸው። ለዛ እኮ ነው በራሳቸው ፍቃደኝነት እኛ አስራ ሁለቱ ዞን ሰላሳ ሁለቱ ብሔረሰብ አንድ ሆነን ትንሿን ኢትዮጵያን እንመሰርታታለን ወይም ደግሞ ደቡብ ኢትዮጵያ ክልልን እንመሰርታታለን ብሎ በራሳቸው ፍቃደኝነት ይህንን ሪፈረንደሙ ሲመርጡ ኢትዮጵያ እንደምትኖር አቋል ክልሉ በአዲስ ሲደራጅ ያለውን የዜጎችንና የማህበረሰብ ብዝሃነት እንዲሁም አብሮነትና የመከባበር እሴትን መሰረት በማድረግ ዘላቂ ሰላምና እድገትን ለማምጣት ነው። እናም በክልሉ ያለውን የማህበረሰብ ብዝሃነትና እምቅ የተፈጥሮና ሰው ሰራሽ ሀብቶችን በተሻለ አደረጃጀትና አስተዳደር በመጠቀም የጋራ ልማት፣ የዲሞክራሲ ስርዓት ግንባታና የመልካም አስተዳደር ስኬቶችን ማረጋገጥ እንደሚገባ ተነስቷል። ዲሞክራሲያችንን በሚገባ በሚያጎለብት መንገድ እና በሚያጠናክር መንገድ በህዝበ ውሳኔ እውን የሆነ ክልል ነው። ስለዚህ በህዝበ ውሳኔ እና በሪፍረንደም እውን የሆነ ክልል ስለሆነ የህዝቦች የጋራ ክልል ነው ማለት ነው። አንዱ ይሄ ነው። ሁለተኛው የህዝቦች ጥያቄ እዚህ ክልል ውስጥ የመልማት የማደግ፣ የመበልጸግ እና መልካም አስተዳደርን የማረጋገጥ ነው። ከዚህ አኳያ በጣም ብዙ ስራዎች ተጀምሯል። እነዚህ የተጀመሩ ነገሮችን በአንድነት አሁን ኮንፈረንሱ የሚያስተላልፋቸውን ውሳኔዎች የክልሉ ተወላጆች ከላይ እስከታች በአንድነት ቆመው ከሰሩ ለኢትዮጵያ ማንሰራራት ይሄ ክልል የተለየ የራሱን ሚና የማይተካ ይጫወታል ብለን የምናስበው ይሄ ነው። ለሁለት ቀናት የቆየው ኮንፈረንሱ በቀጣይ የተሻለ ወንድማማችነት ፈጥሮ ለመስራት በሚያስችሉ መሰረታዊ ነጥቦች ላይ በመግባባት ተጠናቋል።